ለዘመነ ካሴ ስልጣን ለመድሬ ወዳጆ ስልጣን ለደብረጽዮን ስልጣንና ለጃልመሮ የስልጣን ጥማት ሲባል ራሱን ህይወቱን አሳልፎ የሚሰጥ ሰው ቢኖርም ትርጉም የለውም ማለት ነው። በጣም የሚያሳዝነው ደግሞ በዚች ልጅ ሞት እንኳን የሚያተርፉት ነገር የለም እነሱ። መንግስት ገደላት፣ መከላከያ እንደዚህ ምናምን፣ ደንቆሮ ስለሆንክ ነው እንጂ አንተ መከላከያ ሰራዊት አንተን እንኳን ቢያገኝህ ዘመነ ካሴ እንኳን ቢያገኘው እንደዚህ ያደርጋል። በጣም ይገርማል እንኳን አይደለም ይችላል ህፃን ልጅ። እነ ዘመነ ካሴ የሚሉት ምንድን ነው? አራት ኪሎን ካልሰጣችሁን አንደራደርም። ታዲያ አሁን ይችን የመሰለች ልጅ እና እሷን የመሰሉ በሷ ዕድሜ ያሉ ልጆች ገና ሀያ ዓመት ያልሞላቸው ወጣቶች እነ ዘመነ ካሴን አራት ኪሎ ለማስገባት ነው የሚሞቱት። መዓት ነው የሚያወሩት እነዚህ ሰዎች። የነፃ አውጪ ፖለቲካ መዓት ካላወራ ጦርነት ካላወራ ተከበብኩ ካላለና ጠላት ካልፈጠረ ህልውና የለም። አሳረኛ ይህ መከረኛ ህዝብ ያ ሳረኛ አርፎ ማያቅ ባንዴራ የሚያርፉበት ዘመን ይመጣል ማለት ነው። ዘመነ ካሴ አራት ኪሎ አለመግባቱ ለአማራ ህዝብ የህልውና አደጋ ነው ካልከኝ፣ እሱን አንተ ስለደነቁርክ በአንተ ድንቁርና ልካላ ድንብዬ ልሄድ እችላለሁ። ነ በዚህ መከረኛ ና አሳረኛ ዘመን ባንፈጠር የዚህ መከረኛ ህዝብ ልጆች ባንን በዚህ ሰዓት እዚህ እንቀመጥ ነበር በዚያ አኳ እንገናኝ ነበር። በፍጹም የአማራ ክልል ላይ ያሉ የዚህ ነፃነት ታጋይነኝ የሚል አካል ደጋፊዎች ፋሽን ነው እያራመዱ ያሉት። አሁን ወዳጅ፣ በህይወት ፋሽን የለም። ህይወት አንዴ ናት። ለዘመነ ካሴ ስትል የምትሰዋው ነፍስ ካለህ ማድረግ ትችላለህ። ከትግራይ ወጣቶች በላይ እብሪተኛ፣ ከትግራይ ወጣቶች በላይ የህወሓት ደጋፊ፣ ከትግራይ ታጣቂዎች በላይ ጦርነት ናፋቂና ጦር ሰባቂ ነበር ወይ? የአማራ ህዝብ በዚህ ደረጃ ዋጋ መክፈል አለበት፣ ነገሩ እንዲገባው። የነጻነት ፖለቲካ አጥፊ እንደሆነ ልክ በትግራይ ህዝብ ልክ ካልደረሰብኝ ይባላል። ሰላም ለእናንተ ይሁን፣ የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾወርቅ አሰፋ ከመሆን መልቲሚዲያ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 ዛሬ ላይ ያለበትን ቁመና የምንመለከትበት ቆይታ ነው የሚኖረን። እንግዲህ ከሰሞኑ የሰማነው አንድ አሳዛኝ ዜና አለ። የዚሁ ፋኖ የሚባል አሸባሪ ቡድን ታጣቂ የነበረች ወይም ታጋይ የነበረች ታጋይ የሚሉት እነሱ ማለት ነው፣ ለዘረኝነት እና ለሽብር ፖለቲካ ቡድን ዝም ብሎ በልጅነት በስህተት በተሳሳተ እብሪት ልበለው፣ እኔ ምን እንደሚባል ራሱ አላቅም። አሁን ይች ህጻን ልጅ ፋኖ ውስጥ ምን ልትሆን እንደገባች እራሱ አይገባኝም? አክቹዋሊ ሁሉም የፋኖ ታጣቂ ነን የሚሉ ሰዎች ከላይ ካሉት እነ ዘመነ ካሴ እነ ምሬ ምና የምትሏቸው ዋና ዋናዎቹ የራሳቸው የስልጣንና የጥቅም ጥያቄ አላቸው። ነገር ግን ከዚህ አሸባሪ ቡድን ጋር አንድ ላይ ተሰልፈው መስዋዕትነት እየከፈሉ ያሉ የትኛውም ወጣት ቢሆን በጣም ነው የሚገርመኝ። አሁን ይቺ ሕፃን ልጅ ፋኖ ጋር ተሰልፋ፣ እኔ አሁን ሞተች ከተባለ በኋላ ነው ያየኋት፣ አይቻትም አላቀትም ግን ፋኖ የሚባለው ቡድን ውስጥ ገብታ ታጥቃ የሽብር እንቅስቃሴ ታደርግ እንደነበር ነው የሰማነው። አሁን ምን አይነት ግብ ለማሳካት የምን አይነት የፖለቲካ ለማን አላማ ለምን አላማ ሲባል ይቺ ልጅ መስዋዕት ሆነች? እነሱ የሚያወሩትን መከላከያ ገደላት ናና የሚለውን ፖለቲካ እሱን እናቆየው መጣበታለን እናቆየውና፣ ግን ይቺ ልጅ አሁን ለዚህ መስዋዕትነት ያዳረጋት ነገር ምንድን ነው? የዘረኝነት ፖለቲካ ኢትዮጵያ ውስጥ እያደረሰ ያለውን ግፍና በደል ህውሃት ላይ የሆነ ካለው እንቅስቃሴ ሰው መማር እንዴት ያቅተዋል? ከትግራይ ወጣቶች በላይ እብሪተኛ፣ ከትግራይ ወጣቶች በላይ የህውሃት ደጋፊ፣ ከትግራይ ታጣቂዎች በላይ ጦርነት ናፋቂና ጦር ሰባቂ ነበር ወይ? ዛሬ የትግራይ ታጣቂ የነበሩ ሰዎች ምን እያሉ እያየናቸው ነው። ዛሬም ከአማራ ክልል የሚሆን ከሸኔ የሚሆን ከተለያየ ነጻ አውጭነን ከሚል ቡድን ጋር አንድ ላይ ተሰልፈው ዋጋ እየከፈሉ ያሉ ወጣቶች ለማን ሲሉ ነው መስዋዕት የሚሆኑት? ለማን ሲሉ ነው ዋጋ እየከፈሉ ያሉት? የትግራይ ህዝብ አደጋ መጥቶብሃል፣ ተከባሃል፣ እንደዚህ ሆነሃል፣ ልትጠፋ ነው የሚል የዘረኝነት ፖለቲካ እነ ደብረ ጽዮን ጭነውበት፣ ከዚያ በኋላ ያሁሉ ወጣት ከተሰዋና መስዋዕት ከሆነ በኋላ ዞር ብለው ሲያዩ የመጣባቸው አደጋ እንዳልነበር ይልቁንስ የትግራይ ህዝብ አደጋ እራሱ ህወሓት እንደነበር እየተገነዘቡ ያለበት ሁኔታ ደርሰው፣ ከሃምሳ ዓመት በኋላ ነጻ አውጪ ነን ነጻ አውጫችሁ ነኝ ብሏቸው ሃምሳ ዓመት ሙሉ ሲሸውዳቸው የኖረውን ህወሓትን በቃን ከዚህ በኋላ ሃምሳ ዓመት ሙሉ ይሸውዳቸውን ሲሉ እየሰማናቸው፣ የትኛው ነፃ አውጪ ነው ከህወሓት የተለየ ዓላማ ያለው ከህወሓት የተለየ እንቅስቃሴ እያረጋ ያለው የትኛው ነው? የትኛውም ነፃ አውጪ ጠላት ነው የሚፈጥረው። እነ ዘመነ ካሴም ቢሆኑ የአማራ ህዝብ ተከቧል፣ አደጋ መጥቶበታል፣ እንደዚህ ሊጠፋ ነው ሊውጡን ነው ሊደመስሱን ነው ነበር ሲሉ የነበረው። ገና ለውጡ እንደመጣ 2011 2012 አካባቢ። ማን ነው የትኛው ነው የአማራ ህዝብ አደጋ? ምንድነው የመጣበት አደጋ የህልውና አደጋ የምትሉት የአማራን ህዝብ ለማጥፋት የምትሉት? የትኛው አደጋ ነው አስረዱን። ያልገባን ነገር ካለ ንገሩንና እኛም ለዚህ ለህልውና አደጋ አብረን እንታገል ብለን ጠይቀናል። የሚያነሱት ነገር ግን የለም። እነ ዘመነ ካሴ የሚሉት ምንድነው? አራት ኪሎን ካልሰጣችሁን አንደራደርም። ታዲያ አሁን ይችን የመሰለች ልጅ እና እሷን የመሰሉ በሷ እድሜ ያሉ ልጆች ገና ሀያ ዓመት ያልሞላቸው ወጣቶች እነ ዘመነ ካሴን አራት ኪሎ ለማስገባት ነው የሚሞቱት። እኔ ሰው፣ የትኛውም ሰው ቢሆን እንኳን ሞታ ይባል እንኳን ሕፃን ልጅ እንኳን ገና በወጣትነት እድሜ፣ ገና ብዙ ሕይወት የሚጠብቃትና የሚጠብቃቸው ወጣቶች አይደለም እኔ ትልቅ ሰውም ቢሆን እድሜ የጠገበም ሰው ቢሆን ሲሞት ያሳዝናል። የሞተችበት አማሟት ደግሞ ለተራ የፖለቲካ ትርፍ ተብሎ ያቺን ህፃን ልጅ በዚህ ደረጃ መስዋዕት ማድረግ ለማን ይጠቅማል? አየን እኮ ብዙዎች ተሰውተው ብዙዎች መስዋዕቱ ነው ለነፃነት ትግል ተብሎ የነፃ ውጪ ፖለቲካን ተከትለው በዘር ፖለቲካ የተሰው ወጣቶች ምን እያሉ እንደሆነ ዛሬ ሰማንኩ።

ምንድነው? ገብቷችሁ ነው ወይ የአማራ ፋኖ እያካሄደ ያለውን እርምጃ የምትከተሉት? ገብቷችሁ ነው ወይ ከዚህ አሸባሪ ቡድን ጋር የተሰለፋችሁት? ኒኮ ህይወት፣ ትርፍ ህይወት አለ እንዴ ነው አይገባኝም። አንዳንድ ጊዜ አንድ ጊዜ ነው የሰው ልጅ የሚኖረው። አንዴ ለምን ኖራት ህይወት ወመስዋዕትነት ለመክፈል እኮ ማንንም በባርነት የሚኖር የለም በህወሃት ዘመን በባርነት ከምንኖር? ምን ሞት ይሻለናል ብለው የታገሉ መስዋዕትነት ለመክፈል ዝግጁ ዝግጁ የነበሩ ሰዎች አሉ። በባህርነት መኖር ማንም ስለማይፈልግ። ነገር ግን ዛሬ ህይወቴን አሳልፈ ይሰጣለሁ ብዬኔ ግንባር ሲሄድ ለምን አላማ? ብዬ መጠየቅ ያለብኝ እንዴ? ከራስ በላይ ምንድን ነው ያለው? ራስህን መስዋዕት ለማድረግ አሳልፈህ የምትሰጠው አላማ ላንተ የምታምንበትና የሚገባህ ነው ወይ? እኔ ዘመነ ካሴን አራት ኪሎ ለማስገባት ነው የምትሰዋው? ምር የወዳጆ ስልጣን እንዲይዝ ነው ወይስ ደብረ ጽዮን ስልጣን ላይ እንዲቆይ ነው ወይስ ለማን ነው ብሎ የዚህ የነጻነት ታጋይ ነን የሚሉ ሰዎችን የሚከተሉ ሰዎች መጠየቅ መጀመር የለባቸውም ወይ? ዛሬ መዓት ነው የሚያወሩት እነዚህ ሰዎች። የነጻ ውጪ ፖለቲካ መዓት ካላወራ ጦርነት ካላወራ ተከበብኩ ካላለና ጠላት ካልፈጠረ ህልውና የለውም። ስለዚህ ህወሓትን ሲያደርግ እንደነበረ እያነበረው እንደዛ ነው። ሃምሳ ዓመት ሙሉ የትግራይ ህዝብ ሊጠፋ እንደሆነ ከምድረገጽ ሊፋቅ እንደሆነ ሊደመሰስ እንደሆነ ሲናገሩ የነበረው ሼኔም የሚያወራው የኦሮሞ ነጻ አውጭ ነኝ የሚለውም የኦሮሞ ህዝብ ተልቋል፣ ተደፍሯል፣ ተዋርዷል በቁመቱ ልክ እንትን አላገኘም ምናምን የሚለው እና የአማራ ህዝብ ሊውጠን ነው ሊያጠፋው ነው የኦሮሞ ህዝብ ለማጥፋት ይፈልጋሉ ነው የሚለው። እነዚህን ፋኖዎችም ሂደህ ብጠይቃቸው የአማራ ህዝብ ተከቧል ነው የሚለው ይህ አሳረኛ ይህ መከረኛ ህዝብ የአሳረኛ አርፎ ማያቅ ባንዴራ የሚያርፉበት ዘመን ይመጣል ማለት ነው። በዚህ መከረኛና አሳረኛ ዘመን ባንፈጠር የዚህ መከረኛ ህዝብ ልጆች ባንኮን በዚህ ሰዓት እዚህ እንቀመጥ ነበር። በዚህ አኳ እንገናኝ ነበር በፍፁም መከራ አሳር የጥፋት አዋጅ ነው። በዚህ ልክ የሰበሰብ የአማራ ህዝብ ሊጠፋ ነው ከየት ነው የሚጠፋው እንዴት ነው አንድ ዘር የሚጠፋው ሲጀመር በጅምላ የአማራን ህዝብ የሚያክል ትልቅ ህዝብ እንዴት ነው የሚጠፋው ይህ ትልቅ መሆን አለመሆን አይደለም የትኛውንም ብሔር የትኛውንም ጎሳ የትኛውንም ህዝብ ቢሆን በአሁኑ ሰዓት የህልውና አደጋ የጋረጠው አካል አለ ወይ የህልውና አደጋ የተጋረጠበት አካል አለ ወይ አለ ካላችሁ ምን ላይ የት ቦታ እንዴት ሆነው ዘመነ ካሴ አራት ኪሎ አለመግባቱ ለአማራ ህዝብ የህልውና አደጋ ነው ካልከኝ፣ እሱን አንተ ስለደነቁርክ በአንተ ድንቁርና ልክ ካለ ይድም ብዬ ሊሄድ ይችላል። ነገር ግን አሁን የአማራ ወጣቶች የአማራ ክልል ወጣቶች በፋሽን ፋሽን መስሏቸው ህወሀትን ያሰለቸ ኦነግንና ሸኔን ያስመረረ የዘረኝነት ፖለቲካ፣ የኦሮሚያን ህዝብና የትግራይን ህዝብ ዋጋ ያስከፈለ የዘረኝነት ፖለቲካ አሁን ፋሽን መስሏቸው የአማራ ሕዝብ የአማራ ክልል ላይ ያሉ የዚህ ነፃነት ታጋይ ነኝ የሚል አካል ደጋፊዎች ፋሽን ነው እያራመዱ ያሉት አሁን ወዳጅ በህይወት ፋሽን የለም ህይወት አንዴ ናት ለዘመነ ካሴ ስትልም የምትሰዋው ነፍስ ካለህ ማድረግ ትችላለህ ነገር ግን እኔ አሁንም በግ የምናገረው እነዚህ ሰዎች ቆም ብለው ማሰብ መጀመር አለባቸው ታጣቂዎቹን አይደለም ብለው እኔ መሪዎቹን አይደለም እነ ዘመነ አላቸው አላማ ሌላ እነሱን አይደለም አውራው እኔ እነዚህን የሚከተለው ልክ እንደዚህች ፃ ልጅ ዋጋ የሚከፍሉት ወጣቶች አሁን ከሞቱ አሟሟቱ ደግሞ ከገደሉ በኋላ የሚሰጧቸው ስም ባይ ዘ ወይ አሁን እንደዚህ ጡቷን ተቆርጦ ምናምን ምናምን ተብሎ የተለጠፈው ፎቶግራፍ በቴሌግራም በተለያዩ ቴሌግራም ቻናሎች የሚለቀቁ አሰቃቂ ፎቶግራፍ የእሷ እንዳልሆነ አንዳንድ መስረጃዎች እያስረዱ ነው። ምንም ይሁን ግን፣ ምንም ይሁን አሁን እንደዛ ነው እንደዚህ ነው ማለት ሳይሆን፣ ይቺ ልጅ በዚህ እድሜዋ በመቀጨቷ በጣም ያሳዝናል። የሚያሳዝነው ደግሞ ለማይረባ አላማ ለማይረባ ትግል ትርጉም ለሌለውና ዋጋ ለሌለው ትግል በዚህ አይነት ህጻን ልጆች ዋጋ ሲከፍሉ ማየት ያሳዝናል። በጣም ለምንም መሞት ለምንም እንዴት ይሞታል ሰው ለምንም እንዴት ህይወቴን አሳልፌ እሰጣለሁ? እኔ ህይወቴን አሳልፌ የምሰጠው ለምንድን ነው ብዬ መጀመሪያ ማስላት የለብኝም? የትኛው አደጋ ነው የትኛው የህልውና አደጋ የትኛው መዓት መጥቶበት ነው የአማራ ህዝብ እንደዚህ ልጆች ዋጋ እየከፈሉ ያሉት ብሎ የሚጠይቅ ሰው ዛሬ ካልመጣ አሁንም አማራ ክልል ላይ ያለው አሸባሪ ከዚህ ውጭ ሊያደርግ የሚችለው ነገር የለም። ንጹሃንን እየገደለ መከላከያ ገደለ ይላል፣ አብሮት ያሉ ታጣቂዎችን እየገደለ እንደዚህ ልሆን ነው ይላል። በአይዘው ወይ ይቺ ልጅ የከፈለችው ዋጋ በኢቢኤስ ቀርባ የነበረችው ብርቱካን የምትባለው ልጅ ልትከፍል የነበረውን ዋጋ ነው ይቺ ልጅ የወሰደችው። ብርቱካንን እንደዚህ ነበር የሚያደርጓት እንደዚህ ቆራርጦ ነበር ጫካ ላይ የሚጥሏት ከዚያ በኋላ መንግስት ይሄን ኢንተርቪው ስላስተላለፈች ብሎ መንግስት ገደላት ለማለት አመቻች ተዋት ነበር ያችን ልጅ ብርቱካን የምትባለው ልጅ። ይችኛዋ ደግሞ በልጅነት እድሜ መመርመር አትችልም፣ መጠየቃ ትችልም። የዘረኝነት ፖለቲካ ያወራል እንዳልኳችሁ። አሁን በተለይ በዚች እድሜ፣ በዚች ልጅ እድሜ ያሉ ልጆች ዘረኝነትን እንደ ፋሽን ነው እየተከተሉ ያሉት። እንዴ እንትና ስለ ትግራይ ምናምን ይዘፍን ይላል። እንዴ ለትግራይ ለምን አልሽል ለአማራ ለምን አልሽልልም ይላል። ዘረኝነት ፋሽን አይደለም፣ ድንቁርና ነው። ለፋሽን ብሎ ህይወቱን የሚሰዋ ሰው ለራሱ ክብር የለውም፣ ለህይወቱም ክብር የለውም። ለህይወቱም አላማም ትርጉምም የለውም። ለዘመነ ካሴ ስልጣን ለመሬ ወዳጆ ስልጣን ለደብረ ጽዮን ስልጣንና ለጃልመሮ የስልጣን ጥማት ሲባል ራሱን ህይወቱን አሳልፎ የሚሰጥ ሰው ቢኖርም ትርጉም የለውም ማለት ነው። ለምንድነው የምትኖረው? አንተ የምትኖረው ለምንድነው? እንደሆነ የምትሞተው ስለምን? እኔ ስኖር የምኖርበት ምክንያት አውቃለሁ። ስሞትም ደግሞ ለመሞት መወስንበት አላማይ ከመኖር በላይ የሚያስመርር መሆን መቻል አለበት፣ የሚያሳምን መሆን አለበት። በዚህ ሁኔታ ከምኖር ሞት ይሻለኛል የሚያስብል ነገር መኖር አለበት። የሰው ልጅ ህይወቱን ለመሰዋት በዛ ልክ። ግን የአማራን ህዝብ ባህርነት ውስጥ ያስገባ ጉዳይ አለ ወይ? እንደኛ ከሆነና አማራ ክልል ያለ ነው ምን ማለት ነው? በየቀኑ የሚንቀሳቀሰውን ፖለቲካ በየቀኑ የሚሆነውን ፖለቲካ በየጊዜው የሚሆነውን ፖለቲካ እኮ እናቃለን። የትኛው ነው የአማራ ህዝብ ላይ የተጋረጠው አደጋ ብለን ጠይቀን የሚነግረን ሰው ነገር ግን ልክ እንደዚች ብርቱካን የምትባለው ልጅ አመቻችቶ አመቻችቶ አመቻችቶ ልክ እንደዚች ልጅ ቆራርጦ ሊጥሏት ሲሉ መንግስት ደረሰላትና አዳናት። ይችኛዋ ልጅ በልጅነት አእምሮ ስለሆነ የምታስበው ፋሽን መስሏት ገባች። አገኟት፣ ለፖለቲካ ትርፍ ሲሉ ተጠቀሙባት። በጣም የሚያሳዝነው ደግሞ በዚች ልጅ ሞት እንኳን የሚያተርፉት ነገር የለም። እነሱ መንግስት ገደላት መከላከያ እንደዚህ ምናምን። ደንቆሮ ስለሆንክ ነው እንጂ አንተ መከላከያ ሰራዊት አንተን እንኳን ቢያገኝህ፣ ዘመነ ካሴ እንኳን ቢያገኘው እንደዚህ አያደርግም። በጣም ይገርማል። እንኳን አይደለም ይችን ህፃን ልጅ፣ ምሬ ወዳጆን በእጃቸው ቢይዙ፣ ባለፈው መከላከያ ሰራዊት ላይ ከህወሀት ጋር ሆኖ መከላከያን ከጀርባ የወጋውን ምሬ ወዳጆን ቢያገኘው እንደዚህ አያደርገው። እንዳውም ቆራርጦ ቢጥሏቸው የምመኘው እኔ እነሱን ነበር። ግን መከላከያ ሰራዊት እንደዛ የሚያደርግበት ሞራል የለውም። እንደዛ የሚያደርግ ስብእና የለው። በዚህ እንደዚህ አይነት ህፃን ልጆችን በመግደል የምታተርፉት ትርፍ የለም። ራሳችሁን ከህዝብ እየነጠላችሁ ሌቦች፣ አሸባሪዎች፣ ዱርዮች፣ ጋጠወጦችና ስነ ስርዓት የለላችሁ ጥያቄም የለላችሁ መሆናችሁን የምታረጋግጡበት ተራ ለፖለቲካ ትርፍ ሲባል ግን እንደዚህ አይነት ህፃናትን እየሰዋችሁ የምትኖሩ የሽብር ቡድን ተከታይና መሪዎች ብቻ ናችሁ እናንተ እና የሚያሳዝነኝ አሁንም እንደዚህ አይነት መስዋዕትነት እየተከፈለም እነዚህን ሰዎች የነጻነት ታጋዮች ናቸው ብሎ የሚያምን ሰው ካለ ከህወሓት በላይ ነጻ አውጪ ነኝ ብሎ የፈበረከ የፈበረከና ያወራ የፕሮፓጋንዳውን የነዛ የለም። 50 ዓመት ከቆየው የኦነግ ፖለቲካ በላይ የነጻነት ፖለቲካ ተራምዶ ያቅም። የኦሮሚያ ህዝብም ከኦነግ ተጠቅሞ ያቅም። ህወሓትም ለትግራይ ህዝብ መከራ እንጂ ነፃነት አላመጣለትም። ፋኖ ነው የምትሉት አሸባሪ ከነዚህ ከሁለቱ አሸባሪዎች የሚለይበት ምንም ምክንያት የለም። ኦነግም አሸባሪ ነው፣ በህዝብ ስም የሚነግድ ነው። ህወሓትም በህዝብ ጫንቃ ላይ ለሃምሳ ዓመት ተቀምጦ የትግራይን ልጆች የትግራይን እናቶች እያስለቀሰ ወጣቶቻቸውን እየሰዋ ኖረ እንጂ ምንም የሚያተረፉበት ነገር የለም። አሁንም ፋኖ የምትሉት አሸባሪ ገና በሁለት አመቱ የዚህን ያክል መስዋዕትነት እያስከፈለ ነው የአማራን ህዝብ ነገ ስልጣን አግኝቶ ቢመጡ ነገ የአማራ ክልል እንደ መከላከያ ሰራዊት በቃ ትግራይ ለቆ እንደወጣው መከላከያ ሰራዊት መከላከያ ይውጣ ቢባል ከአማራ ክልል እያንዳንዱ ቦታ ላይ የሚሞተው እና የሚሰዋው ህዝብ የአማራ ህዝብ እንጂ ሌላ የማንም አይደለም። የሚገሉት ደግሞ እራሳቸው የአማራ ነጻ አውጪ ነን የሚሉ ናቸው። ይህንን ህዝቡ ካልተረዳ፣ ይህንን ህዝቡ ካልገባው፣ አሁንም ይህን አሸባሪ ዞር በልልኝ ብሎ ከአካባቢው ካላስወጣ ይበልህ ነው ምለው ነው። አሁንም የህወሀትን ፖለቲካ እያየ የኦነግን ውድቀት እየተመለከተ ነፃ አውጪ ነኝ የሚል አሸባሪ ሁሉ በህዝቡ ላይ ማዕትና መከራን እንደሚያወርድ ካልገባውና አሁንም የፋኖ ቡድን ነፃ አውጪ ነው ብሎ የሚከተል ህዝብ ካለ የሚደርስበትን መከራ ሁሉ በራሱ ፍቃድ እንዲደርስበት የፈቀደ ስለሆነ ማዘን አያስፈልግም ለነሱ እና በአጠቃላይ ይህንን አሸባሪ ቡድን የሚከተለው አሸባሪም ቡድን የሚከተል አስርም አስራ አምስትም ሰው ቢሆን ለነ ማናት ባለምነው ምናምን ያሏት ልጅ አይነት መስዋዕትነት ህፃናት ልጆች እንዲሰው ለዚህ አሸባሪ ቡድን ለፖለቲካ ትርፍነት ያለ ምንም ትርፍ ፍጆታ እየሆኑ መስዋዕት እንዲሆኑ መፍቀድ ከዚያ በኋላ የአማራ ክልልን የነጻነት ጊዜ ህዝቡ በነጻነት እንዳይኖር ማራዘም ካልሆነ በስተቀር ሌላ ምንም የሚመጣ ነገር የለም ይሄው ህወሓት በትግራይ ህዝብ ላይ መዓት እያወረደ ምንም የሚመጣ የለም በኢትዮጵያ ላይ ኢትዮጵያ እየቀጠለች ነው ስለዚህ ነጻነቱን የሚፈልገው ከሆነ ህዝቡ በየአካባቢው እነዚህ አሸባሪዎች በሚንቀሳቀሱበት ቦታ ያለውን እንቅስቃሴ ለመንግስት መረጃ እያቀረበ መረጃ እያቀበለ እነዚህ ሰዎች በአጭር ጊዜ ውስጥ በቁጥጥር ስር እንዲውሉ፣ እንዲደመሰሱ፣ ከምድረ ገዝ እንዲጠፉ ማድረግ ካልቻለ የነዚህ አሸባሪዎች ተባባሪ ከመሆን የተለየ ነገር የለውም እና ዞር ብሎ ግራቀኙን ማየት ያስፈልጋል። ነጻው ጭነን ሲሉ የነበሩ ሰዎች ዛሬ ምን እያሉ ነው? ነፃ ያወጣናል ብለው ነፃ አውጪን የተከተሉት የተከተለው ህዝብስ ምን እያለ ነው? ዛሬ ምን አተረፈ? እግራቸው ተቆርጦ፣ አይናቸው ጠፍቶ አደባባይ ወጥተው በቃን ህወሓት እያሉ እየተመለከትን ነው። የትግራይ ልጆች የአማራ ህዝብ በዚህ ደረጃ ዋጋ መክፈል አለበት ነገሩ እንዲገባው የነፃነት ፖለቲካ አጥፊ እንደሆነ ልክ በትግራይ ህዝብ ልክ ካልደረሰብኝ ይባላል እና ይህን ነገር ቀስ ብሎ ቆም ብሎ ማየት ያስፈልጋል። በአጠቃላይ ግን አሁን እየሰማን ያለነው መረጃ በፋኖ ላይ ምንድነው፣ መከላከያ ሰራዊት የማያዳግም እርምጃ እየወሰደባቸው ስለሆነ እኔ ባለፈውም ብያለሁ። ተስፋ የቆረጠ ቡድን ይሄ ቡድን፣ መከላከያ ሰራዊት ደግሞ ባለፈው ወልዲያ አካባቢ ከተፈጸመው ጥቃት በኋላ የማያዳግም እርምጃ እንዲወስድ ሚሽን ተሰጥቶታል፣ ትእዛዝ ተላልፏል። የማያዳግም ትእዛዝ ማለት ነው። ስለዚህ በገባበት ገብቶ ይሄን አሸባሪ ቡድን እንዲደመስስ እና እየደመሰሰም እንዳለ የምንሰማቸው መረጃ እያስረዱ ነው። አሁንም ልክ ይቺ ባለም የምትባለውን ልጅ ገለው መከላከያ ገደለ እንዳሉት፣ አሁንም ሌሎች የሚገደሉ ንፁሃን ይኖራሉ። ለፋኖ የፖለቲካ ትርፍ ሲባል ልጆቻችሁን መስዋዕት አታርጉ እባካችሁ። እነዚህን አሸባሪዎች ከገቡበት ገብቶ መከላከያ እንዲያጠፋቸው ተባባሪ ሁኑ ከመከላከያ ጋር። አሁንም በአካባቢው ያለው ህዝብ ነቅቶ መጠበቅ አለበት። ህወሃት በራሱ ጊዜ እስከ ዛሬ ለምን ነው ትግራይ ክልል መከላከያ ያልገባው? መከላከያ ያልገባው እኮ የትግራይ ህወሃት ራሱ ታጥቆ ስላለ መከላከያ ቢገባ ህወሃት ህዝቡን ይጨርስና ጄኖሳይድ ተፈጸመብኝ ብሎ ይጮሃል። ህዝቡ ለምን እናስጨርሳለን ከሚል ብስለትና የፖለቲካ አመራር የመጣ ነው። አሁንም ይሄ ፋኖ የሚባል አሸባሪ ቡድን በየአካባቢው በየጉራንጉሩ፣ በየጫካው ውስጥ እርምጃ ሲወሰድበት በየአካባቢው ያሉ ገበሬዎችን፣ ንጹሃኖችን፣ ሰላማዊ ሰዎችን አብሮት ያሉትም ልክ እንደዚህ እንደ ሕፃን ልጅ አይነት አብሮት የተሰለፉ ወጣቶችን እየገደለ በጣም አሰቃቂ ሞት እንዲሞቱ እያደረገ መከላከያ እንዲህ ያደረገ እያለ ተራ የፖለቲካ ትርፍ ለማትረፍ እንደሚሞክር ነገም እንጠብቃለን። ይህን ግን ህዝቡ ነቅቶ በአጭር ጊዜ ውስጥ ይህ አሸባሪ ከላዩ ላይ እንዲነቀል ተባባሪ ካልሆነ እንደዚህ አይነት ዜጋዎች ዜናዎች ይቀጥላሉ እና ከመከላከያ ጋር ከመንግስት ጋር ተባባሪ ሆኖ ይሄን አሸባሪ ቡድን እኔ ነፃ የሚያወጣኝ የለም፣ እኔ ነፃ የሆንኩ ህዝብ ነኝ፣ እኔ የረበሻችሁኝና ያስቸገራችሁኝ እንደውም ነፃነታችንን ያጠፋችሁት እናንተ ከመጣችሁ በኋላ ነው እና ከላያችን ላይ ዞር በሉ ብሎ ህዝቡ እነዚህን ሰዎች ለማጥፋት ከመከላከያ ጋር ተባባሪ መሆን አለበት። ደጋግሜ የማቀርበው ጥሪ ነው። አሁንም ይህን ጥሪ ህዝቡ መስማት መጀመር አለ ህዝቡ የምለው አጠቃላይ የአማራን ህዝብ አይደለም አስርም አስራ አምስትም ሀያ ሺም አምስት ሺም አንድ ሺም ተከታይ ቢኖረው ይሄ አሸባሪ ቡድን እነዚህን ሰዎች እስትንፋስ እንዲያጡ ለማድረግ ከአካባቢው ማህበረሰብ እና ከአካባቢው የጸጥታ አካላት ጋር በቅንጅት መስራት እና በአጭር ጊዜ እርምጃ ተወስዶባቸው የአማራ ክልልን ወደ ቀደመ ሰላሙ ለመመለስ የሁላችንንም ኃላፊነት ይጠይቃል። ልክ እንደ ባለም አይነት ህፃናት ዋጋ እየከፈሉ የሚኖሩበት አካባቢ እንዳይሆን የሁላችንንም ጥረትና ሀላፊነት ይፈልጋል ማለት ትፈልጋለሁ እኛም በተከታታይ የምናገኛቸው መረጃዎች በዚህ አይነት እንቅስቃሴ ውስጥ ያሉ አሸባሪዎች እስኪጠፉ ድረስ ከአካባቢው የምናገኘው መረጃ ይዘን ወደ ሚዲያ የምንመጣ ነው የሚሆነው ለዛሬ የነበረኝ ፕሮግራም ይህንን ይመስላል መሆን መልቲሚዲያን ላይክ ሰብስክራይብና ሼር በማድረግ ቤተሰብ እንድትሆኑ እና ለሌሎች ተደራሽ እንዲሆን ማድረጋችሁ እንዳትዘነጉ ለማስታወስ እወዳለሁ መሆን መልቲ ሚዲያ እውነትንና ኢትዮጵያዊነትን ለማጽናት የሚሰራ ሚዲያ ነው። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን መደገፍ መሆኑን አውቃችሁ በሱፐር ቻት እና በሱፐር ስቲከር እንዲሁም ከታች በምንጽፈው የንግድ ባንክ አካውንት ሳፖርት ልታደርጉን እንደምትችሉ ለማስታወስ እወዳለሁ። አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።